መጽሐፈ ነገስት ካለ ምዕራፍ 11 የአካዝያስ እናት ጎቶሊያ ልጇ እንደሞተ ባየች ጊዜ ተነስታ የመንግስትን ዘር ሁሉ አጠፋች። የንጉሱ የኢዮራም ልጅ የአካዝያስ እህት ዮሳቤት የአካዝያስ ልጅ ኢዮአስን ወስዳ ከተገደሉት ከንጉስ ልጆች መካከል ሰረቀችው። እርሱንና ሞግዚቱንም ወደ እልፍኝ ወሰደች፣ እንዳይገደልም ከጎቶሊያ ሸሸጉት በእርሷም ዘንድ ተሸሽጎ በእግዚአብሔር ቤት ስድስት ዓመት ያህል ተቀመጠ። ጎቶሊያን በምድር ላይ ነገሰች። በሰባተኛውም ዓመት ዮዳሄ ልኮ በካራውያን በዘበኞች ላይ ያሉትን የመቶ አለቆች ወሰደ፣ ወደ እግዚአብሔርን ቤት አገባቸው። ከእነርሱም ጋር ቃል ኪዳን አደረገ፣ እግዚአብሔርን ቤት አማላቸው፣ የንጉሱንም ልጅ አሳያቸው። እንዲህም ብሎ አዘዛቸው፣ እንዲህ አድርጉ፤ በሰንበት ቀን ከምትገቡት ከእናንተ ከሦስት አንዱ እጅ የንጉሱን ቤት ዘብ ጠብቁ። ከእናንተ ከሦስት አንዱ እጅ በሱር በር ሆኖ አንዱም እጅ ከዘበኞች ቤት በኋላ ባለው በር ሆኖ ቤቱንም ጠብቁ፣ ከልክሉም። ከእናንተም በሰንበት ቀን የምትወጡት ሁለቱ እጅ በንጉስ ዙሪያ ሆናችሁ የእግዚአብሔርን ቤት ጠብቁ፣ ንጉሱንም በዙሪያው ክበቡት። የጦር ዕቃችሁም በእጃችሁ ይሁን፣ በሰልፋችሁ መካከል የሚገባ ይገደል። ንጉሱም በወጣና በገባ ጊዜ ከእርሱ ጋር ሆኖ መቶ አለቆቹም ካህኑ ዮዳሄ ያዘዘውን ሁሉ አደረጉ። ከእርሱም እያንዳንዱ በሰንበት ይገቡ የነበሩትን፣ በሰንበት ይወጡ የነበሩትን ሰዎች ይዘው ወደ ካህኑ ወደ ዮዳሄ መጡ። ካህኑም በእግዚአብሔር ቤት የነበረውን የንጉሱን የዳዊትን ጋሻና ጦር ሁሉ ለመቶ አለቆች ሰጣቸው። ዘበኞቹም ሁሉ እያንዳንዳቸው የጦር ዕቃቸውን በእጃቸው ይዘው በንጉሱ ዙሪያ ከቤቱ ቀኝ እስከ ቤቱ ግራ ድረስ በመሰቢያውና በቤቱ አጠገብ ቆሙ። የንጉሱንም ልጅ አውጥቶ ዘውዱን ጫነበት፣ ምስክሩንም ሰጠው። ቀብተውም ንጉስ አደረጉትና ንጉሱ ሺ ዓመት ይንገስ እያሉ እጃቸውን አጨበጨቡ። ጎቶሊያም የሰራዊቱንና የህዝቡን ድምፅ መሰማች ጊዜ ወደ ህዝቡ ወደ እግዚአብሔር ቤት መጣች። እነሆም ንጉሱ እንደተለመደው በአምዱ አጠገብ ቆሞ ከንጉሱም ጋር አለቆችና መለከቶች ቆመው አየች። የሀገሩም ህዝብ ሁሉ ደስ ብሏቸው ቀንደ መለከት ይነፉ ነበር። ጎቶልያም ልብሷን ቀዳ አመፅ ነው አመፅ ነው ብላ ጮኸች። ካህኑም ዮዳሄ በጭፍራው ላይ የተሾሙትን የመቶ አለቆች ወደ ሰልፉ መካከል አውጧት፣ የሚከተላትንም በሰይፍ ግደሉ ብሎ አዘዛቸው። ካህኑ በእግዚአብሔር ቤት አትገደል ብሏልና እጃቸውንም በእርሷ ላይ ጫኑ፣ በፈረሱን መግቢያ መንገድ ወደ ንጉሱ ቤት ወሰዷት፣ በዚያም ገደሏት። ዮዳሄም የእግዚአብሔር ሕዝብ የሆኑ ዘንድ በእግዚአብሔር በንጉሱ በሕዝቡ መካከል ቃል ኪዳን አደረገ። ደግሞም በንጉሱና በሕዝቡ መካከል ቃል ኪዳን አደረገ። የአገሩም ሕዝብ ሁሉ ወደ በዓል ቤት ሄደው አፈረሱት። በመሰዊያዎቹና ምስሎቹን አደቀቁ። የበዓልንም ካህን ማታንን በመሰዊያው ፊት ገደሉት። ካህኑም ለእግዚአብሔር ቤት አስተዳዳሪዎችን ሾመ። መቶ አለቆቹንና ካራውያንንም ዘበኞችንና የአገሩንም ህዝቡ ሁሉ ወሰደ። ንጉሱንም ከእግዚአብሔር ቤት አወረዱት፣ በዘበኞችን በር መንገድ ወደ ንጉሱ ቤት አመጡት። በነገስታቱም ዙፋን ተቀመጠ። የአገሩም ህዝብ ሁሉ ደስ አላቸው፣ ከተማይቱም ጸጥ አለች። ጎቶልያንም በንጉሱ ቤት አጠገብ በሰይፍ ገደሏት። ኢዮአስም መንገስ በጀመረ ጊዜ